አክብሮታዊ ሰላምታችን በያላችሁበት ድረስ የተወደዳችሁ እንደምን አምሽታችኋል። ይህ የአማራ ሚዲያ ኮርፖሬሽን ነው። የሰዓቱን ዜናዎች ይዘን ቀርበናል። አባይት ጉዳዮች እናስቀድም። የተጀመሩ የመንገድ ስራ ፕሮጀክቶችን በፍጥነት ለማጠናቀቅ እየሰራ መሆኑን የአማራ ክልል መንገድ ቢሮ ገለጸ። ኢንተርናሽናል ሪስክ ኮሚኒቲ በጦርነቱ በተጎዱ አካባቢዎች ለሚገኙ ትምህርት ቤቶች ከ87ሺ በላይ የመማሪያ መጻሕፍትን ድጋፍ አደረገ። ሀብታም ቦጋልና ፍቃድ ወልደ ሚካኤል በጋራ በመሆን አብራችሁ እንድትቆዩ የአክብሮት ግብዣችን ነው። የተጀመሩ የመንገድ ስራ ፕሮጀክቶችን በፍጥነት ለማጠናቀቅ እየሰራ መሆኑን የአማራ ክልል መንገድ ቢሮ ገለጸ። የቢሮ የስራ ኃላፊዎች በደቡብ ጎንደር ዞን መቀጠዋና ጉና በጌ ምድር ወረዳዎች እየተገነቡ ያሉትን የመንገድና ድልድይ ስራዎች ጎብኝተዋል። ዋሴ ባየ ተጨማሪ አለው። መቀጠዋና ጉና በጌምድር ወረዳዎች በደቡብ ጎንደር ዞን በቅርብ ዓመታት ራሳቸውን ችለው ቢዋቀሩም በመሰረተ ልማት እጥረት ሲቸገሩ ቆይተዋል። ለመቀጠዋ ወረዳ ከክምር ድንጋይ አጃ መቀጠዋ አጊሳ የ45 ኪሎ ሜትር መንገድ መገንባት ተጀምሯል። በተጨማሪም አጊሳ ከተማን ለሁለት ከፍሎ የሚያልፈው ማላ ወንዝ ላይ ድልድይ ግንባታው በመጠናቀቅ ላይ ነው። በጉና በጌምድር ወረዳም ወደ ደብረ ታቦር ከተማ በአቋራጭ ለመድረስ የሚያስችል ከሐሙስ ወንዝ መገንዲ መኸር ወንዝ ድረስ በህብረተሰቡና በወረዳ አስተዳደሩ ትብብር የ11 ኪሎ ሜትር መንገድ ስራና ጥገና እየተከናወነ ነው። የአማራ ክልል መንገድ ቢሮ ከፍተኛ የስራ ኃላፊዎች ከደቡብ ጎንደር ዞን አመራር ጋር የልማት ስራዎቹ ያሉበትን ደረጃ ጎብኝተዋል። አስተያየታቸውን የሰጡ የመቀጠዋ ወረዳ ነዋሪዎች ጊዜያዊ ድልድይ መገንባቱ ችግራቸውን እንደሚቀርፍላቸው ገልጸው ዋናው ድልድይም ክረምቱ ሳይገባ እንዲጠናቀቅላቸው ጠይቀዋል። አርሶ አደሮች ይህን ወንዙን ተሻግረው የሚያደርጉትን የስራ እንቅስቃሴ ለመስራት አስቸጋሪና አዳጋች ነበር። አሁን ላይ ይህ ድልድይ መሰራቱ ትልቅ ጥቅም አለው። የመንግስት ሰራተኞች ወዲህ ማዶና ወዲያ ማዶ የሆነውን ይዘው የነበሩት ግለሰቡ፣ ማህበረሰቡ እንዲሁም በግድ ውሃ ሲሞላ ቢሮ መሻገሪያችሁንም ኦዲማዶ ተጎልቶ የሚሆኑበት አጋጣሚ ነበር። አሁን ግን መንግስት የተሻለ ነገር ጀምሮልናል። ተንጠልጣዩ ድልድይ አብቅቷል። አሁን አገልግሎት እየሰጠ ነው። ይሄኛው ግን ያው ጅማሮ ላይ ነው። ጅማሮ እየታየ ነው። የተቋራጭ ችግር ይሁን ምናልባት የማቴሪያል ችግር ችግሩም እንደሆነ አላወቅንም። ነገር ግን አሁን ላይ ሳምንት አካባቢ አልፎታል ስራ ከቆመ። የመቀጠዋ ወረዳ አስተዳዳሪ አቶ ጸጋይ ሀብቴ ቢሮ ለሰራላቸው ድልድዮች አመስግነው የመንገዱ ግንባታ በፍጥነት እንዲጠናቀቅ አሳስበዋል። አንደኛ መጥቶ ከመጎብኘት ጀምሮ በበጀት ከመደገፍ ጀምሮ አይዟችሁ ብሎ ከማጠናከር ጀምሮ ከኛ በላይ ባለቤቱ ነው። የክልሉ መንግስት ክትትል እያደረገበት ነው። የዞኑም በተመሳሳይ ሁሉንም ልማቶች በሚባል ደረጃ አስቁሟቸው ያለው መንገዱ ነው። አስር ኪሎ ሜትር አስራ አንድ ኪሎ ሜትር በአመት ተሰርቶ ምንም አይነት ችግራችን ይፈተማል ብለን አናስብም ና ጨመር ብሎ ተሰርቶ ጊዜውም በጣም ረዘም ላለ ጊዜ እንዲሰጠውና ይሄ መንገድ ተጠናቆ ለአገልግሎት ክፍት እንዲሆንልን። የደቡብ ጎንደር ዞን ምክትል አስተዳዳሪና የኢንቨስትመንት መምሪያ ኃላፊ አቶ ጥላሁን ደጀኔ የተጀመሩ የልማት ስራዎች እንዲጠናቀቁ ከወረዳዎችና ፕሮጀክቶች ጋር በቅንጅት እየተሰራ መሆኑን ተናግረዋል። ይሄ ልማት የተፋጠነ እንዲሆን በየቀበሌውና በየሁለቱ ወረዳዎች የሶሻል ኢሹ እንዳይነሱ ሁለቱም ወረዳዎች በተቀናጀ መንገድ ህብረተሰባችን የማሳመን ስራ እየሰሩ በታለመለት ጊዜና ሰዓት እንዲጠናቀቅ ለማድረግ ዞናችን ጥቅል አመራር ከወረዳዎች ጋር በቅንጅት እየሰራን ያለ ነው። የአማራ ክልል መሬት ቢሮ ኃላፊና በአማራ ክልል ምክር ቤት የመቀጠዋ ወረዳ ተመራጭ የተከበሩ አቶ ሳይዳምጤ ድልድይ መሰራቱን አመስግነው ለመንገድ ግንባታውም ሁሉም መተባበር አለበት ብለዋል። በተለይ አሁን ይህን መንገድ መቶ ፐርሰንት በዚህ ዓመት ማድረስ ባይቻልም ወላድ የጤና ችግር ያለባቸው ሪፈር ወደ ደብረ ታቦር ሲሄዱ ክረምት ላይ የማያቆም አልፎ አልፎ ችግር ያለባቸው የመንገድ መሰረተ ልማቶች እንዲሟሉ ጥያቄያችን ነው። እንደ አመራርም እየተነጋገርንበት ነው። የሕዝቡ ጥያቄ ነው። በአማራ ክልል በተያዘው በጀት አመት ከ48 በላይ የገጠር ጠጠር መንገድ ፕሮጀክቶች በስራ ላይ መሆናቸውን የክልሉ መንገድ ቢሮ ኃላፊ አቶ መሀመድ ያሲን ተናግረዋል። በወረዳው የሚገነቡት መሰረተ ልማቶች ለሕዝቡ ካላቸው ፋይዳ አኳያ በፍጥነት እንዲጠናቀቁ ክትትልና ድጋፍ እያደረግን ነው ብለዋል። በሌሎች ሳይቶች ላይ የተሻለ ስራ የሰሩና የመልካም አፈጻጸም ያላቸው ኢንተርፕራይዞች መርጠን እጅግ ቢዘገይ እስከ ግንቦት 30 ለማጠናቀቅ የሚያስችል የስራ ስምሪት በመስጠት የማላውዝ የኮንክሪት ድልድይ በዚህ መልኩ በሚታየው ደረጃ ኦልሞስት ግንባታው ከ ፐርሰንት በላይ ማድረስ የተቻለበት ሁኔታ አለ። አጠቃላይ በጀቱን ለማስጨረስ የሚያስችል በቂ የበጀት የተያዘለ ስለሆነ ተጨማሪ የጊዜ ማራዘሚያ ወደ 20 ቀን በመጨመር እስከ ግንቦት 30 እንዲያጠናቀቁና ሰኔ መጀመሪያ ሳምንት ላይ ለምርቃ የምናበቃው ፕሮጀክት ነው። ኢንተርናሽናል ሪስክ ኮሚቴ በጦርነቱ በተጎዱ አካባቢዎች ለሚገኙ ትምህርት ቤቶች ከ87,000 በላይ የመማሪያ መጻሕፍትን ድጋፍ አደረገ። መጻሕፍቱ በአዲሱ ስርዓተ ትምህርት ከአንደኛ እስከ አራተኛ ክፍል በስድስት የትምህርት አይነቶች የተዘጋጁ ናቸው። ጌታቸው ገደፋው የትምህርት ጥራትን ለማስጠበቅ ከሚያስችሉ ቁልፍ የትምህርት መሳሪያዎች መካከል መጽሐፍት ቀዳሚውን ስፍራ ይዛሉ። እንደ ሀገር አዲስ ስርዓተ ትምህርት ተቀርጾ ወደ ተግባር ቢገባም የመማሪያ መጽሐፍት በበቂ ሁኔታ ታትመው በጊዜው ባለመድረሳቸው በመማር ማስተማር ስራው ላይ ችግር ፈጥሯል። ይህን ችግር የተረዳውና ትምህርት ላይ ትኩረት አድርጎ እየሰራ የሚገኘው ኢንተርናሽናል ሪስኪው ኮሚቴ አይአርሲ በጦርነቱ ለተጎዱ አካባቢዎች የሚውል 87500 የመማሪያ መጽሐፍት በማሳተም ለአማራ ክልል ትምህርት ቢሮ አስረክቧል። ፕሮጀክቱ በቀጣይም ከቢሮው ጋር በትብብር ለመስራት ዝግጁ መሆኑን በአማራ ክልል የአይርስ አስተባባሪ አቶ ሀብታሙ ሞላ አረጋግጠዋል። በጦርነቱ ምክንያት ጉዳት በደረሰባቸው አካባቢዎች ሁሉ ገብቶ በ162 ትምህርት ቤቶች ከትምህርት ቢሮ ጋር ተነጋግረን 24 ሚሊዮን ብር ወጪ ተደርጎ 87500 መጽሐፍት በአዲሱ ስርዓተ ትምህርት ከአንደኛ እስከ አራተኛ ክፍል ላሉ ተማሪዎች የሚታደል ነው። ይህ መጽሐፍም በሚኖረን ፕሮጀክቶች እንደዚሁ እየተነጋገርን ስለምንሰራ የሚያስፈልገውን ነገር ጉድለቶችንም በጋራ እየሞላን ህዝቡን ተጠቃሚ ለማድረግ አብረን እንሰራለን። በአማራ ክልል በአዲሱ ስርዓተ ትምህርት 8.8 ሚሊየን የመማሪያ መጻሕፍትን በህንድ ሀገር 900 ሺህ ደግሞ በሀገር ውስጥ ለማሳትም ቢታቀድም ሂደቱ ረጅም ጊዜ መውሰዱን የአማራ ክልል ትምህርት ቢሮ አስታውቋል። እስካሁን ባለው ሂደትም ከሀገር ውጭ ከታተሙት 14 ሚሊዮን መጻሕፍት ገብተው እየተሰራጩ መሆኑን የአማራ ክልል ትምህርት ቢሮ ምክትል ኃላፊ አቶ ወንዶ ሰናቢ ገልጸዋል። አይአርሲ ያደረገው የመማሪያ መጻሕፍት ድጋፍ ክልሉ እያደረገ ያለውን ጥረት የሚያግዝ በመሆኑ ምስጋና አቅርበዋል። በጣም አስቸጋሪ ሁኔታ ውስጥ ሆነን ነው ይህንን ትግበራ እያካሄድ ነው የነበረው። የመማሪያና ማስተማሪያ መጽሐፍት አቅርቦት በጣም ትልቅ ፈተና ነበር እና በዚህ ረገድ ዛሬ ያስረከበን ያለው አይአርሲ ነው አይአርሲ ትምህርት በአደጋ ጊዜ ማስቀጠል ክላስተር ውስጥም በንቃት የሚሳተፍ ፓርትነር ነው። በዚህ በኩል በጣም እናመሰግናለን። ከ87 ሺህ በላይ መጽሐፍት ዛሬ ያስረክበናል። በስድስት የትምህርት አይነቶች ለስድስት ዞኖችና ከ28 በላይ ወረዳዎች የሚሸፍን ነው። በእውነት ከልብ ነው ማመስገን የምፈልገው አጠቃላይ አሁን ላይ ክልሉ ውስጥ ላሉ የአንደኛ ደረጃ ተማሪዎች የመማሪያ መጽሐፍትን ተደራሽ ለማድረግ ከአራት ቢሊየን ብር በላይ እንደሚጠይቅ የገለጹት ምክትል ቢሮ ኃላፊው በህትመት ላይ ያሉት በቅርብ ጊዜ ይገባሉ የሚል ተስፋ እንዳላቸው ተናግረዋል። ችግሩ ሰፊና የአጋር አካላትን ርብርብ የሚጠይቅ መሆኑንም አንስተዋል። በአጠቃላይ አሁን ላሉን ተማሪዎች የአንደኛ ደረጃ ተማሪዎች መጽሐፍ ለማድረስ ከአራት ቢሊየን ብር በላይ ይጠይቃል። ትልቅ ገንዘብ ነው የሚጠይቀው። የክልሉ መንግስት በዚህ አመት ወደ 500 ሚሊዮን ብር ነው መድቦልን የህትመት ስራው የተጀመረው ስለዚህ አንድ ላንድ ለማዳረስ በጣም ብዙ ገንዘብ ነው እየጠየቀ ያለው ውድ ነው ህት ስራው እውነት ለመናገር የሁሉንም ትብብር የሚጠይቅ ነው አሁን እየተሰራ እንዳለው ትምህርት ቢሮ የክልሉ መንግስት ቁጥር አንድ አጀንዳ አድርጎ ይዞ ኮሚቴ የካቢኔ አባላት ኮሚቴ ተመድበው እየሰሩት ነው ያሉት የኛም ቢሮ ሀላፊ ጨምሮ እንደዛም ሆኖ ነው አሁን ኦልሞስት ኤልሲና ሌሎች ሁኔታዎች ተመቻችተው ሁሉም በቅርብ ጊዜ ይገባሉ የሚል ተስፋ ነው ያለው። ከአንድ ሺህ ዓመታት በላይ ዕድሜ ባስቆጠረው የይምርሃነ ክርስቶስ ፍልፍል ቤተ ክርስቲያን ላይ የመሰንጠቅ አደጋ የተጋረጠበት መሆኑን የላስታ ወረዳ ባህልና ቱሪዝም ጽፈት ቤት አስታውቋል። ቅርሱን ጠብቆ ከትውልድ ወደ ትውልድ ለማሸጋገር የሚመለከታቸው አካላት ትኩረት እንዲሰጡት የደብሮ አስተዳዳሪ ጠይቀዋል። የአማራ ክልል ባህልና ቱሪዝም ቢሮ በበኩሉ ጥያቄውን ለፌዴራል የቅርሶች ባለስልጣን በማቅረብ ጥናት እንዳደረገበት እንሰራለን ብሏል። በዚህ ጉዳይ ላይ የተሰማ ታሪኩ ዝርዝር ዘገባ አዘጋጅቷል። ከአስረኛው እስከ 13ተኛው መቶ ክፍለ ዘመን ገደማ በላስታ ቡግና ምድር የነገሱ የኢትዮጵያ ነገስታት የንግስናቸው መጠሪያ የዛጎ ስርወ መንግስት ወይም የላስታ መንግስት በመባል ይታወቃል። ከእነዚህ ነገሥታት መካከል የምርሃነ ክርስቶስ አንዱ ናቸው። ከ996 ዓ.ም ጀምሮ ቅዱስም ንጉስም ሆነው ኢትዮጵያን ለአርባ ዓመት አስተዳድረዋል። ቅዱስ የምርሃነ ክርስቶስ ከአራቱ የዛጎ ነገሥታት ቅዱስም ንጉስም ሆኖ ኢትዮጵያ ለ40 አመት ካስተዳደሩት አንዱ ይምርሃነ ክርስቶስ ነው። ከ996 እስከ 10 36 አመተ ምህረት የቢውልድ የተደረገ ወይም የዋሻ ውስጥ ቤተ ክርስቲያን ውስጥ እንገኛለን። ቅዱስ ይምርሃነ ክርስቶስ ያው እንግዲህ እንደምታዩት ቤተ መቅደሱ አሰራሩ ልዩ ነው ዝሙሎ ጽብጽብ ብሎ ማድነቅ ነው እንጂ የቅዱሳን አባቶቻችን የእጃቸው አሻራ በእውነት እንዲህ ጎልቶ ይታያል። በዚህ ዋሻ ውስጥ ቤተ ክርስቲያን የዋሻ ውስጥ ኪነ ህንጻው ታላቁን መጽሐፍ ቅዱስ መሰረት አድርጎ የተገነባ መሆኑን የደብሮ አስተዳዳሪ መላከ ገነት ቆሞስ አባ ገብረ ኢየሱስ ገብረ ማርያም ነግረውናል። የመጀመሪያው ይህው ቅዱስ ይምርሃነ ክርስቶስ ይህንን ቤተ መቅደስ እንደምታዩት አሳምሮ ውበት ሰጥቶ ነው የሰራው። ይህንን ቤተ መቅደስ ሲሰራው በሰባቱ ሰማያት ምሳሌ ሰባቱ ሰማያት በቤተ መቅደስ ላይ የምናየው ነው። ፀሐይ አለች፣ ጨረቃ አለ፣ ከዋክብት አሉ። እንግዲህ አንዱ ከአንዱ ጋር በምንም አይነት አይገናኝም። አሰራሩ ልዩ ነው። ቅዱስ ሲምርሃነ ክርስቶስ እንግዲህ አምስተኛው ሰማይ ደግሞ ይሄ ነው። አምስተኛው ሰማያዊ ውዱድ ይባላል። ይሄ ሰማይ ውዱድ ይባላል። በአምስተኛው ሰማይ ስድስተኛው ሰማይ ደግሞ ይሄ ነው። ስድስተኛው ሰማይ ይሄ ነው። ይሄ ደግሞ ጽራሃሪያ ወይም ራማ ይባላል። ይሄ ሰባተኛው ሰማይ ነው። አንዱ ካንዱ ጋር በምንም አይነት አይገናኙም። በሰባቱ ሰማያት ነው። ቅዱስ የምርሃነ ክርስቶስ የሰራው ከላስታ ከተማ በ42 ኪሎ ሜትር ርቀት የሚገኘውና አያሌ ዓመታትን ያስቆጠረው የምርሃነ ክርስቶስ ከዋሻ ውስጥ ቤተ ክርስቲያኑ ባሻገር ንጉሥ የምርሃነ ክርስቶስ ያሳነጹት ቤተ መንግስት የሚገኝ ሲሆን ብዙ ታሪካዊ ቅርሶችን የያዘ ቢሆንም ከቱሪዝም አኳያ እየተጎበኛ አይደለም። የላስታ ወረዳ ባህልና ቱሪዝም ጽሕፈት ቤት የቅርስ ጥበቃና ቱሪዝም ልማት ቡድን መሪ አቶ ሙሉ ታደሰ የይምርሃነ ክርስቶስ የተሻለ መዳረሻ ነው ማለት እንችላል ግን እንደ ቅርሱ ውበት እንደ ቅርሱ ካለው እንትን አኳያ ይሄ ነው የሚባል አይደለም። አሁን በኮረናው በጦርነቱ በዛ ምክንያት ተዳክሟል። ወደ 340 አካባቢ የሚሆን ካህናትና ዲያቆናት አሉ። በዚሁ ቅርስ ብቻ ነው የሚተዳደሩት። ከአንድ ሺህ ዓመት በላይ እድሜ ያስቆጠረው ይህ ታሪካዊ ቅርስ አሁን ላይ መቼና በምን መንገድ እንደተከሰተ ባልታወቀ ሁኔታ የመሰንጠቅ ጉዳት የተከሰተበት በመሆኑ የሚመለከታቸው አካላት ትኩረት እንዲሰጡበት የደብሩ አስተዳዳሪ ጠይቀዋል። የሚመለከተው የዚህን ቅርስ ባለቤት ባህልና ቱሪዝም ነው። የሚመለከተው አካል ግን ፈጥኖ ለዚህ ነገር ጥገና እንዲያደርግለት ጥገና እንዲያደርግለት እንዲቸለል ብሎ ነገሩን በዋዛ የሚመለከተው ነገር ሳይሆን የሚሆን አይደለም። በዋዛ የሚታይ ነገር አይደለም እና ፈጥኖ ጥገና እንዲያደርግለት ነው መልእክት ማስተላለፈው። ቅርስ ጥበቃ ባለስልጣንም የተለያዩ የውጭ አጥኚዎችም እየመጡ ለብዙ ለበርካታ ጊዜ ጥናት ይደረጋል። ጥናቱ ግን ወደ ተግባር አልሄደም። ለምሳሌ በወርልድ ሞኑመንት ፈንድ የሚባል ድርጅት አለ። በ በ2009 ዓ ም ከአሜሪካ መንግስት በተገኘ 150 ዶላር ፈንድ ተደርጎ ብዙ የጥናት ስቴፖች አሉ። ከጠቅላይ ቤተ ክህነቱ ጋር ተነጋግረው ተዋውለው መጥተው ወደ ስራ ገብተው ነበር። በአማራ ክልል ባርባራት የቅርስ ማዕከላት ላይ የቅርስ እንክብካቤና ጥገና እየተካሄደ እንደሚገኝ በአማራ ክልል ባህልና ቱሪዝም ቢሮ የቅርስ ጥገናና እንክብካቤ ዳይሬክቶሬት ዳይሬክተር አቶ ጋሻዬ መለሰ ተናግረዋል። ላሊበላም እና እዛ ዙሪያ ያሉ ቅርሶች እድሜ ጠገብ ስለሆኑ በተፈጥሮም በሰው ሰራሽ ንክኪም ምክንያት አብዛኞቹ ቅርሶች ተጎድጠዋል። እሱን ጥናት ውስጥ ነው ያለው የፌዴራል መንግስት ያጠናው ጥናት ደርሶኛል። እነሱ ጋር ተቀናጅተን በቅድ ነው ልንይዝ የምንችለው እንጂ አሁን ከተያዙት ክልሉ ወደ 44 የቅርስ ማዕከላትን። የቅርስት የቅርስ ጥገናና እንክብካቤ ስራዎችን እየሰራ ነው። በዚህን ሰዓት በ2016 ዓ ም የይምራነ ክርስቶስ ፍልፍል ቤተ ክርስቲያንን ጥገና ከሚደረግላቸው ቅርሶች ጋር በማካተት በጥናት ላይ ተመስርቶ ጥገና እንዲደረግለት እንሰራለን ብለዋል ዳይሬክተሩ። በ2016 ፎከስ አድርጎ የፌዴራል መንግስት የያዘልን ከክልሉ ወደ ሶስት ቅርሶች አሉ። የጎንደር ቤተ መንግስት መስቀለ ክርስቶስ እና የድባ መቅደስ የሚል ሰሜን ወሎ ላይ አለ። እሱም የፍልፍል ቤተ ክርስቲያን ነው። እነዛን ሊጠግኑልን ቃል ገብተዋል። አሁን እኛ ካያዝናቸው ውጭ ማለት ነው። ስለዚህ በአቅም ትልቅ የገንዘብ አቅምም የባለሙያ የሚጠይኩትን ለፌዴራል ነው የምናቀርበው። እሱን አቅርቤም አላቅም እኔ ከገባሁ አክቹዋሊ፣ በቅርብ ነው የገባሁት። አንድ ሁለት ዓመት ሆኖኛል። እሱን አሁን በ2016 ውስጥ አካተ እንጠይቃለን አብሮ እንዲሄድ ያኛውንም በፊቱም ጥናት ለምን እንደቆመም ጭምር ጠይቀን እሱን የማስቀጠሉን ስራ ቢሮ ኃላፊነት ይወስዳል። ዜናዎቻችን ከአሚኮ አሁንም ይቀጥላሉ። ጎጂ ልማዳዊ ድርጊቶችን ለመከላከልና ለመቆጣጠር አጋርና ባልድርሻ አካላት ኃላፊነታቸውን እንዲወጡ የምዕራብ ጎጃም ዞን ሴቶች ህጻናትና ማህበራዊ ጉዳይ መምሪያ ጠየቀ። መምሪያው በዞኑ የሚፈጸሙ ጎጂ ልማዳዊ ድርጊቶችን መከላከልና መቆጣጠር በሚቻልበት ጉዳይ ላይ ከባለድርሻ አካላት ጋር በቡሬ ከተማ ውይይት አካሂዷል። ዘመኑ ይርጋ በምዕራብ ጎጃም ዞን የተለያዩ ጎጅ ልማዳ ድርጊቶች አሁንም የሕብረተሰቡ ችግር ሆኖ ቀጥለዋል። በሴቶች ላይ የሚፈጸም አስገድዶ መድፈር፣ ጠለፋም፣ ያለ እድሜ ጋብቻና የሴት ልጅ ግርዛት እንዲሁም ሌሎች ጎጅ ልማዳ ድርጊቶች አሁን ላይ የሚስተዋሉ ችግሮች መሆናቸው ተመላክቷል። ችግሩን መከላከል በሚቻልበት ዙሪያም አጋርና ባልድርሻ አካላት በተገኙበት በቡሬ ከተማ ውይይት ተደርጓል። የአጋርና ባልድርሻ አካላት ተቀናጅቶ ችግሩን መከላከል አለመቻል ደግሞ በርካቶች የጉዳቱ ሰለባ እንዲሆኑ እንዳደረጋቸው የዞኑ ሴቶች ሕጻናትና ማህበራዊ ጉዳይ መምሪያ ኃላፊ ወይዘሮ ቤዛዊቱ ተናግረዋል። በዞናችን ማህበረሰብ ውስጥም ከ51 ፐርሰንት የሚሆኑት ሴቶችና ህጻናት ሁለንተናዊ ተሳትፎና ተጠቃሚነት ላይ ከፍተኛ ተጽዕኖ እያሳደሩ ያሉ መልከ ብዙ ጎጂ ልማዳዊ ድርጊቶችና ጾታዊ ጥቃቶች ዛሬም እየተፈጸሙ ይገኛሉ። በመሆኑም ከአስፈጻሚ የመንግስት አካላት ጀምሮ እስከ ማህበረሰቡ ድረስ ከቆየው የስርዓተ ጾታ አስተሳሰብ ችግር ያለመላቀቅ እና ለችግሩ ተገቢውን ትኩረት በመስጠት ሁሉም የሚጠበቅበትን ኃላፊነት በመወጣት ደረጃ የሚታዩ ችግሮች የጎጂ ልማዳዊ ድርጊትን ከመከላከል አንጻር የምንፈጽማቸውን ተግባራቶች በሚጠበቀው ልክ እንዳይሄድ አድርጎታል። ችግሩን ለመከላከል ሀገራዊ ፍኖተ ካርታ ተዘጋጅቶ ወደ ስራ ተገብቷል ያሉት ኃላፊዋም ለስኬታማነቱም ባለድርሻ አካላት ኃላፊነታቸውን እንዲወጡ አሳስበዋል። ሀገራችን እነዚህን ድርጊቶች ለማስወገድ ዓለም አቀፍ ስምምነቶችን ተቀብላ እነዚህን ጎጂ ልማዳዊ ድርጊቶች ዜሮ ለማድረግ ሀገራዊ ፍኖተ ካርታ ተቀርጾ ተግባራዊ ማድረግ ተጀምሯል። በመሆኑም እነዚህ ድርጊቶች የመብት ጥሰትም ጭምር መሆናቸው ታምኖበት በተቀመጠው ፍኖተ ካርታ ዜሮ ላይ ለማድረስ የየደረጃው ያለውን የውሳኔ ሰጪ አመራር ኃላፊነት የሚጠይቅ ሆኖ ይገኛል። ከውይይቱ ተሳታፊዎች መካከል የቡሬ ከተማ አስተዳደር ፖሊስ ጽፈት ቤት ዋናው ጣቢያ ኃላፊ ምክትል ኮማንደር አዳምጣቸው አለሙ ውጅል ማለት ድርጊቶችን ለመከላከል ለህብረተሰቡ ግንዛቤ እየተፈጠረ ሲሆን በአጥፊዎች ላይ ደግሞ እርምጃ እየተወሰደ ነው ብለዋል። በዚህም በተደረገ ክትትል ሊፈጸም የነበረን ያለ እድሜ ጋብቻ ማስቀረት ተችሏል ያሉት ፖሊስ እንዳይፈጸም መከላከል፣ በግንዛቤ በተለያዩ ነገሮች እንዳይፈጸም መከላከል ነው። ተፈጽሞ ሲገኝ ደግሞ ምርመራ አጣርቶ ለሚመለከተው የፍትህ አካል መላክ ነው። ሰሞኑን 04 ቀበሌ ላይ አንድ ያለ እድሜ ጋብቻ ሊፈጸም ነው በሚል እሱ አካባቢ ላይ የተሰራ ሊደሩ ነው ብላ አቤቱታ እኛ ጋ መጣች። እሱን ይዘን ባለቤቷን እናቲቱን አስመጥተን በምክር ከዚህ በኋላ እንዳድርያት መማር ነው ያለባት በሚል እሱን ሰርተን አሁን ልጅቷ ወደ ትምህርቷን እየተከታተለች ያለችበት ሁኔታ ነው ያለው። ጎጂ ልማዳ ድርጊቶች የህብረተሰቡ ችግር ሆነው ቀጥሏል፣ ያሉት የምዕራብ ጎጃም ዞን ባህልና ቱሪዝም መምሪያ ኃላፊ ክብረት ሞላም ችግሩን ለመከላከል የጎጂ ልማዳ ድርጊት አስወጋጅ ኮሚቴ በማቋቋም እየተሰራ ነው ብለዋል። ዚህ ባሻገር ኪነጥበብን በመጠቀም ህብረተሰቡን የማስተማር ተግባር እየተከናወነ መሆኑን አክለዋል። እኛ መምሪያ አንዱ ትልቁ ይህን ጎጅ ልምድ ጎጅ ባህል የማስተማር በግንዛቤ ፈጠራ በሚዲያ በተለይ በተውኔትም በስነጽሁፍም በአማተሮችም ይህን አስከፊነቱን በማሳየት የሚሰራ አለ። በሌላውም ሴክተር በተመሳሳይ በኮሚኒኬሽንም በጤናም በሌሎችም ሴክተሮች የመጀመሪያው በግንዛቤ በትምህርትም በኩል በምዕራብ ጎጃም ዞን ከፍተኛ ፍርድ ቤት የወንጀል የስራ ሂደት አስተባባሪ ይናገር ታየም ጎጂ ልማዳዊ ድርጊቶች እንዳይፈጸሙ ለማህበረሰቡ ከሚሰጠው ግንዛቤ ባሻገር ችግሩ ተፈጽሞ ሲገኝ ፍርድ ቤቶች ለጉዳዩ ትኩረት በመስጠት አስተማሪ ቅጣትና ውሳኔ እየሰጡ መሆኑን ተናግረዋል። ጊዜ ትኩረት ተሰጧቸው ቅጣቶች ይታያሉ፣ ይሸሻላሉ ይጸድቃሉ። ሁሉንም ማህበረሰብ ተጠቃሚ የሚያደርግ እድገትና ብልጽግና እንዲኖር ከተፈለገም የተዛባ የስራ ተጽት አስተሳሰብና ተግባር ማስወገድ ይገባል ያሉት የዞኑ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ ያለባቸው ግነቱም ለዚህ ደግሞ ሁሉም አካል ኃላፊነቱን ሊወጣ ይገባል ብለዋል። በውይይቱ የወረዳና የዞን የስራ ኃላፊዎች፣ የወረዳና ዞን ጎጂ ልማድ ድርጊት ግብረ ኃይል አባላት፣ የጸጥታ አካላት እንዲሁም የሃይማኖት አባቶችና የሀገር ሽማግሌዎች ተሳትፈዋል። የአማራ ሚዲያ ኮርፖሬሽን ለተጠናቀረው ዘገባም ዘመኑ ይርጋም ከቡሬም ከቻግኒ ድባጤ የአስፋልት መንገድ በቀጣይ ዓመት እንደሚጠናቀቅ የመንገዱ ተቆጣጣሪ መሐንዲስ ገለጹ። የአስፋልት መንገዱ በህዳር ወር 2013 ዓ.ም ምት ከ2 ቢሊዮን ብር በላይ በጀት በመንግሥት ተይዞ በአራት ዓመት ለማጠናቀቅ ታቅዶ እየተሰራ እንደሆነ ተገልጿል። ለሰለሞን ስንታየው ዘገባ ጌታቸው ገደፋው አያሶ ጋሊሳ ድባጤ ቻግኔ ያለው መንገድ የአማራና ቤንሻንጉል ጉምዝ ክልሎችን በኢኮኖሚያዊና ማኅበራዊ እንቅስቃሴ የሚያስተሳስር ረጅም ዕድሜ ያስቆጠረ መንገድ ነው። መንገዱ ከሁለቱ ክልሎች አልፎ ለሀገር እድገት ከፍተኛ አስተዋጽኦ ያላቸው የከበሩ ማዕድናት የሚጓጓዙበት መንገድም ነው። ለአብነትም እምነበረድ፣ ወርቅ፣ የድንጋይ ከሰልና መሰል ማዕድናት ዓመቱን ሙሉ ወደ ተለያዩ የሀገሪቱ ክፍሎች ይጓጓዙበታል። ይህ መንገድ ካለው የትራፊክ ፍሰትና እንቅስቃሴ አንጻር ክረምት በገባ ቁጥር ብልሽት ስለሚያጋጥመው ማህበረሰቡ በትራንስፖርት እጦት እንግልት ይደርስበታል አሁን መንገድ ስራው ያለበትን ሁኔታ አስመልክቶ ከአሚኮ ጋር ቆይታ ያደረጉት የፕሮጀክቱ ተቆጣጣሪ መሐንዲስ ኢንጂነር ድልበድል ዘበኛው እንዳሉት የአሶጋሌሳ ድባጤ እስከ ቻግኒ ድረስ ያለው የአስፋልት መንገድ ባለፉት ሶስትና አራት ዓመታት ቤንሻንጉል ጉሙዝ ክልል አብዛኛው አካባቢዎች የጸጥታ ችግሮች የነበሩበት በመሆኑ ተቋራጩ ከድባጤ እስከ ቻግኒ ድረስ ያለውን 40 ኪሎ ሜትር መንገድ ብቻ ለመስራት ተገዷል ነው ያሉት። ፕሮጀክቱ የአሶጋሌሳ ድባጤ ቻግኒ ነው ሙሉ ፕሮጀክቱ ቻግኒ እስከ ድባጤ ያለው ሴክሽን ነው። ይሄም 40 ኪሎ ሜትር የሚሸፍነው ነው። ከድባጤ እስከ ኪሎ ሜትር 100 በጸጥታ ችግር ምክንያት አልተሰጠም። እዚህ ሴክሽን ውስጥ ምናየው የእርዝ ወርክ ስራ፣ የአፈር ቆረጣ፣ የአፈር ሙሌ ስራዎችን እንደዚሁም የቱቦ ቀበራ ስራዎችን እየሰራን ነው። የአስፋልት ፕላንት ተክለን ጨርሰናል። የክረሸር ፕላንትም እንደዚሁ ተተክሎ አልቋል። ስለዚህ ለሚመጣው አመት የአስፋልት ስራ ለመጀመር የሚያስችለንን የቅድመ ስራዎችን በሙሉ ጨርሰናል ማለት ነው። ማህበረሰቡ ከካሳ ክፍያ ጋር በተያያዘ እስካሁን ስራው ላይ ምንም አይነት መስተጓጎል እንዳልፈጠረባቸው ተናግረዋል። መንገዱ ክሮስ የሚያደርግበት ቀበሌዎች በሙሉ በጣም ነው እየተባበሩ ነው ያሉት። ለዚህም በዚህ አጋጣሚ ማመስገን እፈልጋለሁ። ሁለቱን ክልሎች ሳያስተሳሰር የሚኖረው የኢኮኖሚ ፋይዳ ከሶሻልም አንጻር በአስፋልት ደረጃ ማለቁ ብዙ እንግልትን ይቀንሳል። ምርቶችን በፍጥነት ወደ ከተማ ያደርሳል። 117 ኪሎ ሜትር ነው አጠቃላይ ፕሮጀክታችን። ከዛ አንጻር 16.5 ፐርሰንት ላይ ነው። ግን የሰጠነው ሴክሽን 40 ኪሎ ሜትሩን ነው ከአርባ ኪሎ ሜትሩ አንጻር አፈጻጸሙን ስናየው ወደ 50 ፐርሰንት ድረስ ደርሷል። ስለዚህ ኔክስት ይር ወደ አስፋልት ስራ እንገባለን። በተቀመጠለት ጊዜ እንጨርሳለን ብለን ነው ምናስበው። ወረዳው አስተዳደር ብዙ እየረዳን ነው በስፔሻሊ በራይቶሄ በኩል እና በየትኛው መንገድ ላይ ብዙ ነገር እየረዳን ነው። መንገድ ለመገንባት ኮንትራክት የወሰደው የቻይና ተቋራጭ ቻይና ውዩኮ ኤልቲዲ ተወካይ ተቆጣጣሪ መሐንዲስ ሚስተር ገወፍንጁ ኳን በበኩላቸው መንገዱ ካለው ኢኮኖሚያዊ ጠቀሜታ አንጻር ሙሉ ኪሎ ሜትሩን ለመገንባት የጸጥታ ችግር እንቅፋት ቢሆንም ከያሶ ጋሊሳ እስከ ድባጤ ድረስ ያለውን መንገድ የአካባቢው ሰላም ከተረጋጋ ለመገንባት ቁርጠኛ መሆናቸውን ገልጸዋል። አፕቱና አሁን ላይ እየሰራን ያለነው ፕሮጀክት 117 ኪሎ ሜትር መንገድ ነው። እስካሁን 40 ኪሎ ሜትር ብቻ ነው እየሰራን ያለነው ምክንያቱም በአካባቢው የጸጥታ ችግሮች ስለነበሩ ሙሉውን መስራት አልተቻለም። ከቻግኒ ድባጢ ድረስ ያለውን መንገድ ለመስራት የአካባቢው አመራሮች እገዛ ስለነበረ በጥሩ ሁኔታ እየሰራን ነው። ቀሪውን መንገድ የአካባቢው ሰላም ከተረጋጋ መስራት እንችላለን። አሁን ላይ እየተሰራ ያለውን መንገድ ቀጣይ ዓመት ላይ እናጠናቀቃለን። መንገዱን ወደ አስፋልት ለመቀየር ስራ መጀመሩ ለነሱ የስራ እድል ከመፍጠር ባለፈ በመንገድ ችግር ይደርስባቸው የነበረውን እንግልት የሚያስቀርላቸው መሆኑን በመንገድ ፕሮጀክቱ የስራ እድል የተፈጠረላቸው ወጣቶችና የአካባቢው ነዋሪዎች ተናግረዋል። መንገዱ መምታቱ ለእኛ የሚሰጠን ጥቅም በጣም በብዙ አይነት ነው። አንደኛ ሩተን ለሕክምና እየደረስ ነው። እዚህ ድሮ በሶስት ቀን በሁለት ቀን ነበር መኪና የሚደርስ። አሁን በአንድ ቀን ሄዶ እየገባ ነው። በጊዜ እየደረሰ ነው። ደርሶ መልስ እያደረገ ነው እና ይሄን ቻንስ ስላገኘን እኛ በጣም ደስ ብሎናል። በጣም ተጠቀሚ ሆናናል ነው የምለው ቤተሰቡን ያስተዳርኩ ነው በዚህ ስራ። የእኔ ጎደኞችም ይሄን ማንኛውም ፕሮጀክት እንደዚህ ተሰማርቱ ቢሰሩ ተጠቀሚ ይሆናሉ። መቶ ብር የነበረው ራሱ ትራንስፖርቱ የአስፓልት ሲያልቅ 30 ብር መሆኑ ራሱ አንድ ፋይዳ አለው። ከዚህ ከዚህ ስናይ በቃ ምርት ነው ረሱ ከዚ ሪ ጀምሮ ረሱ ለውት አግኝተለ ስፓልት በናይም ዛሬ ምርት ስራ እያያ ነው በቃ ከያሶ ጋሌሳ ድባጤ ቻግኒ 117.4 ኪሎ ሜትር መንገድ በፌዴራል መንግስት 2 ቢሊየን 732 ሚሊየን 402,166 ብር በጀት ተይዞለት በአራት ዓመት ለማጠናቀቅ ታቅዶ ወደ ስራ የተገባ መንገድ መሆኑን ከኢትዮጵያ መንገዶች አስተዳደር ያገኘነው መረጃ ያመለክታል። የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን የሰዓቱን ዜናዎች ከማብቃታችን በፊት አባይት ጉዳዮችን ላስታውሳችሁ። የተጀመሩ የመንገድ ስራ ፕሮጀክቶችን በፍጥነት ለማጠናቀቅ እየሰራ መሆኑን የአማራ ክልል መንገድ ቢሮ ገለጸ። ኢንተርናሽናል ሪስክ ኮሚቴ በጦርነቱ በተጎዱ አካባቢዎች ለሚገኙ ትምህርት ቤቶች ከ87 ሺ በላይ የመማሪያ መጽሐፍትን ድጋፍ አደረገ። አብራችሁን ስለቆያችሁ እናመሰግናለን። ዜናው አበቃ። በያላችሁበት ጥሩ ጊዜ ተመኝ